ሰላም ሰላም የዴሊ ቤተሰቦች እንደምናላችሁ፣ የዕለቱን ዜና ይዘን ቀርበናል። ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ትብብራችሁ አይለየን እንላለን። ወደ ሰዓቱ ዜና እናልፋለን። በማይናማር ከገጣ ነጻ ወጥተ የነበሩ ኢትዮጵያውያን ወደ ሀገራቸው የሚልሳቸው አካል በመጥፋት ወደ አስፈሪ ካምፕ ሊመለሱ መሆኑን ተናገሩ። በማይናማር ከገጣ ተይዞ ከባድ ስራ ላይ ካሳለፉ የነበሩ ኢትዮጵያውያን ከአንድ አካባቢ ጦር ኃይል ከሳምንት በፊት ነጻ ቢወጡም ወደ ሀገራቸው የመልሳቸው አካል በመጥፋቱ ወደ አስፈሪው ካምፕ ሊመለሱ መሆኑን ተናገሩ። ወደ ሀገራቸው ለመውጣት ዛሬ ነገ እያልን ወደ አስፈሪ ካምፕ ተመለሱ ተባለን ብለው ለመሰረት ሚዲያ ቃላቸውን የሰጡት ኢትዮጵያውያኑ አብዛኞቹ ተዳቅመዋል፣ የሞት አፋፍ ጭምር ላይ ያሉም እንደሚገኙ ተናግረዋል። በማይናማር ተገደን የማጭበርበር ስራ ላይ የነበረን በሚልተሪ ድጋፍ ነፃ የወጣን ከ730 በላይ የምንሆን ኢትዮጵያውያን በሁለት የሚልተሪ ካምፖች ሆነን የሀገራችንን ምላሽ የማጓጓዝ ስራ ከተጠባበቅን ሁለተኛ ወራችን እያገባድድን እንገኛለን። የሚሉት ዜጎች ይህንን ከካምፓኒው ለማውጣት ሲጠየቁ ከነበረው አምስት ሺህ ዶላር ነጻ ያደረጋቸው እና ኢትዮጵያን መንግስት ፓርኮች ድረስ ገብቶ ዜጎችን ለማውጣት ተፈጥሮ የነበረውን ፈተና ያቀለለ ምቹ አጋጣሚ ነበር ይላሉ። እነዚህ ካምፕ በየቆየንበት የሁለት ወር ጊዜ ውስጥ በየጊዜው ከኢትዮጵያ ውጭ ጉዳይ ሚኒስቴርና የወላጆች ኮሚቴ ሂደቱን እየተሰራበት እንደሆነ የሚደርሱ መረጃዎች እየተጽናናን ቆይተናል። በመካከላቸውም የቀዶ ጥገና የተሰራላቸው ማገገም ያልቻሉበት፣ ፍጥሮ አደጋ የደረሰባቸው፣ የሚፈሳቸውን ደም አሁን ድረስ ያልቆመ፣ በአንጀትና በአንገት መመራሳቸውን ችለው መንቀሳቀስ የማይችሉ ሌሎች ጽኑ ሙማን እንዳሉና በቂ ሕክምና ማግኘት የማይችሉበት ጠረፍ ላይ መሆናቸው ሰው እንደናጣ እየሰጋ መሆኑን ለሚዲያችንና ለመንግስት ተቋማት እያሳወቀን የቆየ መሆናችን ይታወቃል ብሎ አስረድቷል። አክለውም ኢዲተር የተያዘው ምግብ ቢያቀርብም ከሃይማኖት ከሀገራቸው የአመጋገብ ባህል ጋር ፈጽሞ ማሄድ የእስያ ምግብ በመሆኑ በውድ ዋጋ በሽያጭ የሚቀርቧቸው ምግቦች እየገዛ እንጠቀም ነበር። አሁን ግን ሁላችንም እጃችን ላይ የነበረን ገንዘብ ጨርሰን ምግብ እና መድኃኒት የምንገዛበት የሌለም በመሆኑ ለረሃብና ለጤና ችግር ተጋልጠናል። ይህንን ሁሉ ችግር ያልፈል ብለን በኢትዮጵያ መንግስትና በኤምባሲዎች እየተሰሩ ያሉ የመመለስ ስራ በተስፋ እየጠባበቅን ባለንበት ወቅት ሁላችንም ያስደነገጠና ተስፋችንን የቀማን ችግር ተከስቷል። ይህንን በአረመኔያዊ አያያዝ አውጥቶ ካምፕ ውስጥ ያስገባን ሚሊታሪ የእለት ምግብ የሚለው የሚለውን እያቀረበ የሀገራቸውን ምላሽ እየተጣባበቅን የነበረ ቢሆንም ከኢትዮጵያ መንግስትና ኤምባሲዎች በኩል እየተሰራ ያለው እኛን ወደ ሀገር የመመለስ ስራ እጅጉን የተንጓተጠ በመሆኑ ከሀያ ዘጠኝ ሀገራት እኛ ብቻ በመቅረታችን ሚሊተሪ በኢትዮጵያ መንግስት ተስፋ ቆርጠን ወደ ካምፖ እንዲመልሱ ሊጠይቅ ችሏል፣ በማለት በሀዘን ያሉበት ሁኔታ ለመሰረት ሚዲያ አስረድተዋል። ይህንን በብዙዎቻችሁ ላይ ትልቅ ሽብር መደናገጥ የፈጠረ አደገኛ ክሰት ሆኖ ለጭንቀት የዳረገን ጉዳይ ነው። በመሆኑ ሚዲያዎች፣ የውጭ ጉዳይ ሚኒስቴርና ኤምባሲዎች ለዚህ አደገኛ ሂደት ፈጣን ግብረ መልስ በመስጠት ወደ ሀገራቸው መመለስ ካልቻሉ መቀልበስ የማንችለው 730 ወጣቶች ህይወት አደጋ ውስጥ እየገባ እንደሆነ ማሳወቅ እንፈልጋለን ብሏል። ኢትዮጵያ መንግስት እኛን የመመለስ አቅም ያለው ወይም፣ መልሱ አዎ ከሆነ ተመልሰን እዛ ካምፕ ከምንገባ እዚሁ ራሳችን እናጠፋለን። መጨረሻ አማራጭ እሱ ነው የመጨረሻ። ዛሬም ተስፋ ቁርጥናን ጭንቀታችንን በርትቷል። ስለዚህ መልስ እንፈልጋለን ማለት ተናግረዋል። እስራኤል የተባለ አንድ ኢትዮጵያውን አሁን የምንገኝበት ቦታ ላይ ምግብ በቀን አንዴ እና አልፎ አልፎ ሁለት ይሰጣል። የሚጠጣ ውሃ ስለሌለ መጸዳጃ ውሃ ነው የምንጠጣው። የምንተኛው መሬት ላይ በርሃብ እና በህክምና እጦት እያለቅን ነው። እኛ ያለንበት አካባቢ የማያስተዳድረው አካባቢ ያልተረጋጋና ጦርነት ያለበት ነው። ስለዚህ ለእኛ ትልቅ ስጋት ፈጥሮብናል። ሌሎች ሀገራት ወጥተው አለቁ። ዛሬ ራሱ የዩጋንዳ አውጥቷል። ኢትዮጵያ ብቻ ቀርተው ሌሎች ሀገሮች ሊያውጡ ሲመጡ ስንጠይቃቸው የኢትዮጵያ መንግስት መልስ አይሰጥም ይሉናል ብሏል። ሌሎቹ ሀገራት አርባና ሰላሳ ዜጎች እየወጡ ነው። ነገር ግን የኢትዮጵያ መንግስት ከ250 ሺህ በላይ ዜጎች እያሉ ዝምታን መርጧል። መንግስት ለምን እንደዚህ ይጨክንብናል? እኛ ኢትዮጵያ አይደለንም? የደቡብ አፍሪካ መንግስት እዚህ ያሉት ሶስቱንም ዜጎች ከትናንት በስቲያ ፍለጋ መጥቶ ወስዷል። እኛስ ብሎ ይጠይቋል። በዚህ ጉዳይ ላይ ከውጭ ጉዳይ ሚኒስቴር ተጨማሪ መረጃ ካገኘን እንመለስበታለን። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ትላንት ፋ ባደረጉት የዓለም አቀፍ የታሪፍ መመሪያ መሰረት ኢትዮጵያ ምርቶቿ ላይ 10 ፐርሰንት ታሪፍ መጣላቸውን ይታወቃል። ኢትዮጵያ ወደ አሜሪካ የምትልካቸው ምርቶች ውስጥ ጨርቃጨርቅ፣ ቡና፣ ግብርና ምርቶች ይጠቀሳሉ። በአዲስ ታሪፍ መሰረት ኢትዮጵያ ምርቶች ዋጋ ስለሚጨምር ወደ አሜሪካ የሚላከው ምርት መጠን እንደሚቀንስ ይጠበቃል። ይህ ፖሊሲ የወጣው ኢትዮጵያ ወደ ውጭ የምትልቀው ምርት ለማሳደግ ስትራቴጂ በተቀረጸባቸው ኢንቨስትመንት ለመሳብ ጥረት እያደረገች ባለችበት ወቅት ነው። በመሆኑም የትላንትና የፖሊሲ ለውጥ በሁለት ሀገራት የንግድ ልውውጥ ተጽዕኖ የሚያሳድር ይጠበቃል። ይሁና የኢትዮጵያ ኢኮኖሚ ባለሙያዎች ግን ለሀገሪቱ መልካም አጋጣሚ እንደሚያመጣ በመናገር ላይ ናቸው። የኢትዮጵያ ንግድ ባንክ ካፒታል ዋና ስራ አስፈጻሚ የሆኑት አቶ ዘመዴነህ ንጋቱ ሲናገሩ ኢትዮጵያ፣ ኬንያ ዝቅተኛ የተባለ 10 ፐርሰንት ታሪፍ ስለጣለባቸው ከአፍሪካ ውስጥ አሸናፊ የሚባሉ ናቸው ብለዋል። በዚህም ዝቅተኛ ታሪፍ ተጠቅመው ምርታቸውን ተወዳዳሪ የሆነ ወደ ዋጋ ወደ አሜሪካ በመላክ ተጠቃሚ እንደሚሆን አስረድተው እንደ ኢትዮጵያ የጨርቃ ጨርቅ ምርቶች ወደ አሜሪካ የሚላኩ ቪየትናም፣ ባንግላዴሽ መሆናቸውን የጠቀሱት አቶ ዘመዴነህ በቬትናም ላይ 46% እንዲሁም በባንግላዴሽ ላይ 37% ታሪፍ መጣሉን ጠቅሰው በሆኖም በዓለም አቀፍ ገበያ ላይ ከነዚህ ተወዳዳሪ ባነሰ ዋጋ ኢትዮጵያ ምርቶቿን ለማቅረብ የሚያስችላት መሆኑን አስረድተዋል። ከበርካታ አካባቢዎች ተጨባጭ መረጃዎች ተሰብስበዋል። በከተሞች እስከ ስድስት ሰዓት ሱቅ የከፈተ የሚቀጣ መሆኑን ታውቋል። ለማንኛውም የዛሬ ሰባት ዓመት በሁሉም ኢትዮጵያ እጅግ የተወደደ ለውጥ ከሰባተኛው ትላንት በመላ ኦሮሚያ ግዴታ ሰልፍ ይደገፍ ብሏል። የበልጥግና ደሴት ነዋሪዎች ከፊት ሆነው ሲጨፍሩ፣ ህዝቡ እያለቀሰና እያዘነ ከኋላ አጅበዋል። መጠነኛ ሰልፍ በአሶሳና ቦወ ላይ ታስወዶ ከመታየቱ ባሻገር ትዕይንቱ በዋናነት በኦሮሚያ ተወስኗል። አንድ የክልል ሀገር የተባለ አጀንዳ ብቻውን ለምን እንደወሰደ ይጠየቃል። ሀገር ለውጥ መከበር ከነበረበት ያለ ልዩነት በሁሉም ዘንድ ቢሆን ይሻላል። ያለበለዚያ ትርክቱ ነጠላ ይሆናል ወይ ሲውል ትርክት ግንባታው ቆሟል። መልስ ይፈልጋል። ታዬ ደንደአ ለውጥ መጣ የተባለበት ሰባተኛ ዓመት በማስመልከት ከተናገሩት በመሬት መንቀጥቀጥ አደጋ ከ3ሺ በላይ ሰዎች መጋቢት 5 2017 የሞቱባት የማይናማር ወታደራዊ መሪ ወደ ባንኮክ አቀኑ። የማይናማር ወታደራዊ ጠቅላይ ሚኒስትር አዛዥ ሚን አንክ ሄልግ በሺዎች የሚቆጠሩ ሰዎች ከገደለው የመሬት መንቀጥቀጥ አደጋ ከተሞች ካፈራረሱ አደጋ በኋላ ወደ ታይላንድ ተጉዟል። ባለፉት ሳምንት አርብ ማዕከላዊ ማይናማር በተከሰተው የመሬት መንቀጥቀጥ 3085 ሰዎች ሕይወታቸው ሲያልፍ 4715 ሰዎች ደግሞ ቆስለው ሲሉ የወታደራዊ አገዛዝ አስታወቋል። በመቶዎች የሚቀጠሩት የጠፉት ሰዎች እስካሁን ድረስ የደረሱበት ባለመታወቁ የሟቾች ቁጥር ሊጨምር ይችላል ተብሎ ይጠበቃል። የማይናማር ጦር ቃል አቀባይ እንዳስታወቀው አዛዡ ሚን አንግ ሄሊንግ የቤንጋል ባህር የሚያዋስናት የሰባት ሀገራት መሪዎች የሚሰባሰቡበት የመሪዎች ጉባኤ ዋዜማ ሐሙስ ዕለት ወደ ባንኮክ ማቅናታቸውን አስቀድሞ በተያዘ ስራ ቀጠሩ ነው ብለዋል። ማዕቀቡ የተጣለባቸው መሪዎች በተለምዶ ከእነዚህ አይነት ዝግጅት ላይ ከመገኘት የተከለከሉ በመሆናቸው የመሪ ወደ ስፍራው ማቅናት ያልተለመደ ሆኗል። የመሬት መንቀጥቀጡ ሌላኛው ሰለባ 21 ሰዎች የሞቱባት አስተናጋጅ ታይላንድ መሪዎች በአደጋው ላይ አደጋ ጊዜ መግለጫ እንዲሰጡ ሀሳብ አቅርባለች። ባንግላዴሽ፣ ቡታን፣ ህንድ፣ ኔፕል፣ ስሪላንካ የመሪዎች ጉባኤ አካል ናቸው። በዓለም ዙሪያ ያሉ ሀገራት የመሬት መንቀጥቀጥ ከተከሰተ በኋላ የእርዳታና የንፋስ አደም ቡድኖች ወደ ማይናማር ልከው ነገር ግን ደካማ የመሰረተ ልማት ግንባታና ቀጣይነት ያለው የእርስ በርስ ጦርነት እርዳታ ስራዎች አወሳስበውታል። ወታደራዊ መንግስት እነዚህ ረዴ ጥረቶች ለማፍጠን ረቡዕ ረፋድ ላይ ጊዜያዊ የተኩስ አቁም አውጇል። የታጠቁት የጎታ አማጺ ቡድኖች ግን የተኩሱን አቁም ሀሳብ ውድቅ አድርገዋል። የኢትዮጵያ የአባል ሀገራት የድፍድፍ ነዳጅ ዋጋ መቀነስ የሚያስችል እርምጃ ወሰዱ። መጋቢት 26 2017 የነዳጅ ላኪ ሀገሮች ድርጅት ኢትዮጵያ አባል ሀገር የድፍድፍ ነዳጅ ምርት ዋጋ መቀነስ የሚያስችል እርምጃዎች ወሰዱ። ሰመንት ኢትዮጵያ ሀገራት ድፍድፍ ዘይት ምርት በቀን 411 ሺህ በርሜል አሳድገዋል። እርምጃው የድፍድፍ ዘይት ዋጋን በስድስት በመቶ ይቀንሳል ተብሎ ስምንት የኦፔክ ዘይት አምራች ሀገራት ከግንቦት ወር ጀምሮ የድፍድፍ ዘይት ምርትን ለማሳደግ ተስማምተዋል። ኦፔክ በአጦ መግለጫ ሳውዲ አረቢያ ሩሲያ፣ ኢራን የመሬት ኩዌት፣ ካዛኪስታን፣ አልጄሪያ እና ኦማን ምርቱን በቀን ከሚጠበቀው በላይ ወደ 411,000 በርሜል ለማሳደግ ማቀዳቸውን አሳውቋል። በፈቃደኝነት ላይ የተመሠረተ የምርት ማስተካከያ ለማድረግ ያላቸው ቁርጠኝነት አረጋግጧል ሁሉ የነዳጅ ዘይትን የገበያ ማረጋጋት መደገፍ እንደሚቀጥል የኦፔክ አባል ሀገራት በሰጡት መግለጫ አስታውቋል። እርምጃው በለንደን ግብይት በበርሜል 50 ዶላር የነበረው ናይስፕሬንቴ ነዳጅ ዋጋ በ594 በመቶ ዝቅ እንዲል አድርገዋል። የኦፔክ ሀገራቱ ከዚህ በፊት በቀን ከሚያመጡት በቀን 140 በርሜል በታች ምርት ጋር ሲነጻጸር ከፍተኛ ገበያ ላይ ከፍተኛ ለውጥ የሚያሳይ መሆኑን ተናግረዋል ሲል ዮፔ አይዘግበዋል። በኢትዮጵያ የኤሌክትሪክ ተሽከርካሪ ቁጥር ከመቶ ሺህ ተሻገረ። መጋቢት 2217 በኢትዮጵያ የኤሌክትሪክ ተሽከርካሪ ቁጥር 100 ሺህ መሻገሩን የትራንስፖርት ሎጂስቲክ ሚኒስተር አስታወቀ። በኢትዮጵያ አረንጓዴ የትራንስፖርት ኦን ማድረግ አስር ዓመት ትኩረት አቅጣጫ መሆኑ የትራንስፖርት ሎጂስቲክ ሚኒስተር ዴታ ባሮና ፕላስ አስታውቋል። ተሽከርካሪዎች እንዲኖሩ ታቅዶ እየተሰራ መሆኑን ገልጸው እስካሁን ያለው የኤሌክትሪክ ተሽከርካሪ ቁጥር መቶ ሺህ መሻገሩን አብራርተዋል። ወደ ስራ የገቡት ተሽከርካሪዎች ከባለ ሁለት እግር እስከ ከተማ ባስ ድረስ መሆናቸውን አስታውቀው በኤሌክትሪክ የሚሰሩ የከተማ ባሶች አዲስ አበባ ባለፉ በጅጅግ ሀረር፣ ጎንደር፣ ደብረ ብርሃን፣ ባህር ዳርና ሌሎች ከተሞች ላይ ወደ ስራ መግባታቸውን አስመልክቷል። በቀጣይ አለም ላይ ታዋቂ ብራንድ ያላቸው የጭነት ተሽከርካሪዎች ወደ ስራ ለማስገባት እየተሰራ መሆኑን ተናግረዋል። ሰብስክራይብ ሼር ላይ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።